ሁለተኛው ዓለም ጦርነት በኢትዮጵያ አቆጣጠር ከ1932 ዓ ም እስከ 1937 በአውሮፓውያን አቆጣጠር ከ1940 እስከ 1945 ድረስ የተካሄደ ዘግናኝ ጦርነት ነበር። በዚህ ጦርነት የአክሲስ ኃይላት በሚል የተጣመሩት ጀርመን ጣሊያንና ጃፓን ነበሩም። እነዚህ ኃይላት በመጨረሻም ተሸነፉም። በሁለተኛው ዓለም ጦርነት በአጠቃላይ በዓለም ዙሪያ 70 ሚሊዮን ሕዝብ በጦርነቱ ህይወቱን አጥቷል። ከጦርነቱም በኋላም አሜሪካና ሶቪየት ኅብረት የዓለም ዋና ኃያላን ሀገራት ሆነው ብቅ አሉ። ሰሞኑን ታዲያም ሁለተኛው የዓለም ጦርነት ያበቃበት ሰማንያኛ ዓመት በዓለማችን የተለያዩ ክፍሎች በመዘከር ላይ ነው። ጀርመንን ጨምሮ ሂትለር መራሹ የናዚዎች ኃይል መላ አውሮፓን ለመቆጣጠር የነበረው ህልም የከሸፈበት፣ አጋሩ የነበረው ፋሽስት ጣሊያንም ኢትዮጵያን ለመጠቅለል የነበረው ምኞት ወደ ቅዠት የተቀየረበት ነው። ከሰማንያ ዓመታት በፊት የተፈጸመው ዓለም አቀፍ የተባበረ ገድል ይህንን ታላቅ ውጤት ያስገኘ ነው። ቀድመው ኢትዮጵያውያን አርበኞች ፋሽስት ጣሊያንን አባረሩ። የሂትለር ቀኝ እጅና አለው ሁልህ ባዩ ቤኒቶ ሙሶሎኒ ቅስሙ ተሰበረም፣ ፋሽስታዊ መንግስት ተንኰታኰተም። እንዲህ ያሉ ታሪኮቿ እምብዛም በዓለም አቀፉ የታሪክ አካል ተያይዘው ተሳስረው አይነገሩላት እንጂም ኢትዮጵያ በፋሽስት ጣሊያን ላይ የተቀዳጀችው ድል አራት ዓመታትን ዘግይቶም ቢሆን የናዚ ኃይሎች እንዲሸነፉ የራሷን አሻራ ያኖረችበት ነው ማለትም ይቻላል። ሁለተኛው ዓለም ጦርነት እንዲቋጭ ፋሽስት ጣሊያን በኢትዮጵያ ውስጥ ሽንፈትን መከናነቡ የራሱ ጉልህ ድርሻ ነበረውና ጤና ይስጥልኝ የተከበራችሁ አድማጮቻችን። ዳሰሳ ጀመረም። መላ ዓለም በተለይም የናዚ ቀጥተኛ ጉዳት ሰለባ የነበሩት አውሮፓውያን ሁለተኛው ዓለም ጦርነት በናዚ ሽንፈት የተቋጨበትን ሰማንያኛ ዓመት በማክበር ላይ ይገኛሉ። በዚህ ረገድ ጦርነት አንዱ በዓለማችን የሰው ልጆች ፈተና ሆኖ አሁንም ቀጥሏል። የአየር ንብረት ለውጥ ደግሞ ሌላኛው እዚህ በተጨማሪ እንደ ሱናሚ ያሉ ክስተቶች የመሬት መንቀጥቀጥን የመሳሰሉና በጅምላ የሰው ልጆችን የሚያጠፉ ተፈጥሯዊ ጉዳቶችም በተከታታይ በመድረስ ላይ ናቸው። ሌላኛው በቅርቡ በዓለማችን የተከሰተው የኮሮና ወረርሽኝ እጅግ ከፍተኛ ከሆነ ጦርነት ተለይቶ የሚታይ አይደለም። እነዚህን ነጥቦች በማነሳሳት ዓለም ከሁለተኛው ዓለም ጦርነት ወዲህ ከሰው ሠራሽም ይሁን ከተፈጥሮ አደጋዎችና ፈተናዎች ምን ተማረ የሚለውን እንተቻለን። የዛሬው ተረኛ አዘጋጅና አቅራቢ ተስፋዬ አለነ ነኝ። በኢትዮጵያና በመላ ዓለም ይህ ፋና ሚዲያ ኮርፖሬሽን ነው። ሁለተኛው የዓለም ጦርነት የተጠናቀቀበት ሰማንያኛ ዓመት ሲከበር ዓለም አሁንስ ምን ያህል ከጦርነት ተላቀቀች ብሎ መጠየቅ ተገቢ ነው። ሀገራትና ተመሳሳይ ክንፍ ያላቸው የሀገራት ስብስቦች በተናጠልና በጋራ የሚያካሂዷቸው የጉልበት ማፈርጠም እንቅስቃሴ በዓለማችን በየትኛውም ጥግ ይስተዋላል። ጦር አውርድ ሰበካ በዓለማችን በተለያዩ ጥጎች ዘንድሮም በዚህ ዘመንም ሊወገዳል አልቻለም። ከአትላንቲክ ማዶ ያሉትን ዩናይትድ ስቴትስና ካናዳን ወዲህ ደግሞ የአውሮፓ ሀገራትን በአባልነት የያዘው የበይነ መንግሥታት ወታደራዊ ኅብረት የሆነው የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶን ብቻ ለማሳያነት እንጥቀሰውም ከዓለም አጠቃላይ ወታደራዊ ወጪ ሰባ በመቶው የኔቶ ነው። በ12 አባል ሀገራት የተመሠረተው ድርጅቱም አሁን ላይ 29 አባል ሀገራትን አቅፎ ይዟል። በዓለም በወታደራዊ ጥምረት ወደር የለሽ ሃያል የሆነው ኔቶ ሁለተኛው ዓለም ጦርነት ካበቃ በኋላም የዛን ጊዜዋ ሶቪየት ኅብረትንና የሶሻሊስት ፍልስፍናዋን መስፋፋትን በመስጋት ለመከላከል የተቋቋመ ነበር። እርግጥ ነው የዛሬው ዓለም አቀፍ ሁኔታም የዛሬ 70ና 80 ዓመት ከነበረው በእጅጉ የተለየ ነው። ሌላው ቀርቶ ኔቶ በኔ ጥረት ጭምር ተሳካ የሚለው የሶቪየት ሶሻሊስት ካምፕ ከፈረሰበት ከ1991 አንጻር የዛሬዋ ዓለም በፍጥነት ተለውጣም ሌላ መልክና ቅርጽ ያላት ትሆናለች። ለዚህም ነው። የጦር ቃል ኪዳኑ ድርጅት የስኬቱን ያህል በፈተናዎች ተከቦ የሚገኝበት ጊዜ የሆነው። ሁለተኛው ዓለም ጦርነት ካከተመ ወዲህ ዓለም በተለያዩ አጋጣሚዎች በእፍረት አንገቷን የደፋችባቸው የጭካኔ ዐይነቶችን አይታለች። አለፍ አለፍ ብለን ብንጠቅስ እንኳም የ1990ዎቹ የሩዋንዳ የዘር ጭፍጨፋና የቦስኒያ ሄርዞጎቪና ጦርነት የሚታለፉ አይደሉም። ከተፈጥሮ አደጋዎች ደግሞ የህንድና የጃፓን ሱናሚ ያስከ የሚከተለው እልቂት በቱርክ፣ በሶሪያ፣ በሊቢያና ሞሮኮ የደረሱ የመሬት መንቀጥቀጦችና ያስከተሉት እልቂት፣ እንዲሁም በቅርቡ የኮሮና ወረርሽኝ ዓመት ላይ እንደርሳለን። ሰው፣ ፖለቲካ፣ ገበያ፣ ሁሉም አደብ ገዝቶ ትኩረቱን ወደ አንድ አቅጣጫ ያዞረበት ዓመት የኢትዮጵያ ሰው ብቻ ሳይሆን የዓለም የኢትዮጵያ ፖለቲካ ብቻ ሳይሆን የዓለም የኢትዮጵያ ገበያና ኢኮኖሚ ብቻ ሳይሆን የዓለም ሁሉም ቀስቱን ያነጣጠረው በአንድ የዓለም ጠላት ላይ ብቻ የሆነበት ጊዜ፣ ኮሮና ቫይረስ በሀገራት መካከል ጠብ በረድ ያለበት፣ ፖለቲከኞች ለጊዜውም ቢሆን ቁርቋሷቸው ጋብ ብሎ የተስተዋለበት የደራው የገበያ ሽኩቻም ትንቅንቅ ቀረሹ የኩባንያዎች የንግድ ፉክክር የሁሉም ስለት በኮሮና ወረርሽኝ ተገዶ ወደ ሰገባው የገባበት ዓመት። እንደ ሁለተኛው የዓለም ጦርነት ሁሉ እንደ ሌሎች መውጫ የሌላቸው የሚመስሉ የጦርነት ጊዜዎች ሁሉ ለኮሮናም እንዳያልፉት የለም ቢባልም አረ እንዴት ነው የሚታለፈው ሲባልም ግን ነበር። ያ ዓለምን ያካለለ የኮሮና አውሎ ንፋስ ማዕበሉ ከተገታ በኋላ ታዲያም የምትኖረው ዓለም አሁን ካለችው ዓለም በእጅጉ የተለየ ሌላ ገጽታ የያዘች መሆኑ አይቀርም የሚሉ ትንታኔዎች ያኔውኑ ይወጡ ጀመር። በበጎም ይሁን በክፉ ታላላቅ ክስተቶች በኋላም የሀገራት አሰላለፍ እንደሚቀየር ከሁለተኛው የዓለም ጦርነት በፊትና በኋላ ያለችውን አሜሪካ በማነጻጸር ሰፋፊ ትንታኔዎች መውጣት ጀመሩ። የሰው አመለካከት ለውጥ፣ የፖለቲካ ፍልስፍና እጥፋት፣ የገበያና ኢኮኖሚ አሰላለፍ ለውጥ በመላ ዓለም መከሰቱ አይቀሬ እንደሚሆን ሳይንሳዊ ትንታኔዎች ቀድመው ሲወጡ ነበር። አሁን ፕሬዝዳንት ዶናልድ ትራምፕ ወደ ሥልጣን ከመጡ ወዲህ እየሆነ ያለውን በመመልከት ብቻ እንኳ ቀደም ብለው ግምታቸውን ላሰፈሩ ክብር እንሰጣለን። እንዲህ ያለው ለውጥ ተፈጥሯዊና አይቀሬ ነው ይሉ ከነበሩት መካከል አንዱ ታዲያም ካሌድ ሳሌህ ነው። ከአራት ዓመታት በፊት ካሌድ ሳሌህ ልብ የሚነካ ጽሑፍ አስነብቦ ነበር። እርሱ በወቅቱም የኢንፍሉዌንሻል ዴሊዮም ሰቭን ጋዜጣ ዋና አዘጋጅ ነበር። ካሌድ ሳሌህ እንዲህ አለ፤ የሰው ልጅ ነጭ ይሁን ጥቁር፣ አረብ ይሁን ሌላ፣ ግለሰቦችና ሀገራት ጠንካራ የሆኑ ደካማ፣ ሀብታም የሆኑ ድሃ፣ አሁን ሁሉንም በአንድ ቅርጫት ውስጥ በእኩል ሚዛን ላይ ያስቀመጠ የጋራ ጠላት ፊት ለፊታችን ቆሟል። እኛ የሰው ልጆች አለ ያ ግብፃዊው ጋዜጠኛ። በጊዜው የዚህች ዓለም የፖለቲካ ይሁን የኢኮኖሚ፣ የጤና ይሁን የማኅበራዊ የፍትሕ መጓደል የሚታይባት መሆኗን የታዘብንበት ያረጋገጥንበት ሆኗል። እናም ያልተፈለገው እንግዳም ኮሮና ተጠራርጎ ሲጠፋ ይህች ዓለም ለሰው ልጆች ሁሉ የተመጣጠነ ፍትሐዊነትን የምትቸር እንድትሆን ልንታገል ይገባል ነበር ያለው በሁለተኛው ዓለም ጦርነት ፋሽስቶችና ናዚዎችን ዓለም በተባበረ ክንድ እንዳቸነፋቸው ሁሉም እኛ የሰው ልጆች አለ ካሌድ ሳሌህ። ደግሞ በኮሮናው ዓመት አሁን በፍርሃትና ጭንቀት ተውጠናል። ልክ አሁን በገዳዩ ቫይረስ ላይ ድልን ለመቀዳጀት በኅብረት እንደ ተነሳ ነው ሁሉም በውስጣችን ያለውንና ምናልባት ካረጀው ዓለም የወረስነውን የግጭት የጦርነት ታሪክ ድል ነስተነው ልንሻገር ይገባል አሁን ካለው የተለየ አዲስ የዓለም ሥርዓት ሊገነባም ይገባል ብሎ ነበር። እንዲህ ያለው ሐሳብ በመላ ዓለም እየተቀነቀነ በመምጣት ላይም ነበር። ከሁለተኛው ዓለም ጦርነት ማክተም ወዲያም የሶሻሊስቱ ጎራ እስካከተመበት እንደ አውሮፓውያን አቆጣጠር 1990 ገደማ ድረስ በአሜሪካና በሶቪየት ኅብረት የቡድን አባትነት ዓለም በሁለት ኃያላን ጎራዎች ተከፍላም በቀዝቃዛ ጦርነት ስትናጥ መኖሯ የሚታወስ ነው። ከኮሮና ወረርሽኝ ማክተም ወዲያም ኖሮ ዓለምም ቀዝቃዛ ጦርነት መኖሩ አይቀርም ነበር የተባለው። ፎሪን ፖሊሲ መጽሔት በወቅቱ ይዞት ወጥቶ በነበረ ትንታኔ የቀጣዩ ቀዝቃዛ ጦርነት የፍልሚያው የቡድን አባቶች የሚሆኑት አሜሪካና ቻይና ናቸው፣ ይህም ከወዲሁ ምልክቶቹ እየታዩ ነው ብሎ ነበር። ከአራት ዓመታት በፊት አከራካሪ ይመስል የነበረው ጥያቄ ግን እስካሁን ባለው የዓለም አቀፍ ፖለቲካ የኃይል አሰላለፍ ከአሜሪካ መራሹ ምዕራባዊ ጎራ የሚገኙት አብዛኞቹ የአውሮፓ ሀገራት ቀጣይ ማረፊያቸውስ የት ይሆናል የሚለው ነበር። እናንተስ የት የሚሆን ይመስላችኋል? ከሁለተኛው ዓለም ጦርነት መጠናቀቅ ሰማንያ ዓመታት በኋላ አሁንም በተለያዩ የዓለማችን አካባቢዎች በሀገራት መካከልና በውስጥም ጦርነቶች ሊገቱ አልቻሉም። የሰው ልጅ ፈተናው ፊት ለፊት ከሚጋፈጠው ጦርነት ጋር ብቻም አይደለም፤ ከሌሎች ከዘመኑ ጋር በመጡ ሁኔታዎችም ጋር በመላተም ላይ ነው። ከጥቂት ዓመታት በፊት ታይም መጽሔት ላይ የወጣ አንድ ትንታኔን በማሳያነት እንመልከት። ጸሐፊው ኢያን ብሬመር ናቸው። የዩሮኤዥያ ግሩፕ ፕሬዚዳንትና የመጽሔቱም አምደኛ የነበሩ ሰው። ሉላዊነት ግሎባላይዜሽን አሉ ብሬምር፣ በዓለማችን ቢሊዮኖች ከድህነት እንዲወጡ አስችሏል። ሰው በምድር ላይ የሚኖርበት የነፍስ ወከፍ ዕድሜ ጨምሯል። ከመቼውም ዘመን በላይ ጤናማነትና ምርታማነት ከፍ ብሏል። በዓለም እስካሁን ካለፈው ጊዜ ሁሉ የተሻለ ትምህርትና ኢንፎርሜሽን የበለጸገበት ዘመን ሆኗል። በምድር ላይ ለመኖር ከመቼውም ዘመን ይልቅ አሁን ያለው ጊዜ የተሻለው ነው። ጸሐፊው ኢያምብሬመር ቀጠሉ። ታዲያ ለምን እጅግ የበዙ ሰዎች አሁን ባለው የዓለም ስርዓት ደስተኛ ሳይሆኑ ቀሩ? ሉላዊነት ለምን አደጋ ተጋረጠበት? በየሀገራቱ ያሉ የፖለቲካ ስርዓቶች ለምን በተቃውሞ ይናጣሉ? እዚህም እዚያም የእርካታ ማጣት ለምን በዝቶ ይታያል? ጸሐፊው ኢያን ብሬመር ራሳቸው ምላሹን ይሞክራሉ። ምክንያቱም አሉ፣ ዓለም በማያቋርጥ ለውጥ ውስጥ በመሆኗ ብቻ ሳይሆን የለውጡ ፍጥነት የብርሃን ፍጥነት እየያዘ በመምጣቱም ነው። ድንበር ተሻጋሪ ሐሳቦች ፈጣ ስራዎች፣ መረጃዎች፣ ሰዎች፣ ገንዘቦች ሸቀጦችና አገልግሎቶች ከመቼውም ጊዜ በላይ ባለንበት ዘመን በከፍተኛ ፍጥነት በመንሸራሸራቸው ነው ይላሉ። በዓለም ላይ ዕድልና ብልጽግናን የማስፋቱን ያህል ፍርሃትንም በማንገቡ ነው። ከዚህም በተጨማሪ እርግጠኝነት እንዲመናመንም ምክንያት በመሆኑም ነው ብለዋል። ስለዚህም በሊበራልና በኒዮሊበራል አተያየ የተቃኘውና በአሜሪካ ፊት አውራሪነት የሚዘወረው ሉላዊ የዓለም ሥርዓት ግሎባላይዜሽን ጥቂት ግለሰቦችና ኩባንያዎችን በቢሊዮኖች ሰዎች ላብ እያፈረጠመ ብዙሃንን የበይ ተመልካች አድርጎ እየተጓዘ በመሆኑም የለውጥ ጥያቄው እየበረታ እንዲመጣ አድርጓል። አሁን በአሜሪካ እየተመራ ያለው የዓለም ስርዓት በጥሎ ማለፍ እንጂ በተጋግዞ አብሮ የጋራ አሸናፊ መሆን ላይ የተቃኘ አይደለም። ለዚህም ነው በዓለም ላይ ግለኝነት እየገነነ በመምጣት ላይ ያለው የሚል ክርክርም በመቅረብ ላይ ነው። ከዚህ በተለየ በእስያ እነ ቻይና ወደ ፈረጠመ የኢኮኖሚ ሀያልነት የመጡበት መንገድ ከግለሰቦች ይልቅ ምልአተ ሕዝብን ለተሻለ ኑሮ ማብቃት ላይ ያተኮረ በመሆኑ እያዘገመ የነበረው የቅቡልነት ከፍታው በዚህ ወቅት ይበልጥ ፍጥነት ጨምሯል። እናም ከኮሮና ወዲህ አሁን በምትገኘው ዓለምና ወደፊት በምትቀጥለው ዓለም የፖለቲካና ኢኮኖሚ መሪነት የአሜሪካ ኃያል ክንድ ባይታጠፍም እንኳ ቀስ በቀስ እየዛለ መሄዱ የሚቀር አይመስልም ነው የሚሉት ተንታኞቹም። ስለዚህም መንግስታት ለሕዝባቸው ዘላቂ ጥቅም ለሀገራቸው ልማትና ለሁለን ተናዊ ብልጽግና የሚበጅ ከራሳቸው ነባራዊ ሁኔታ የመነጫ አቅጣጫ መከተል የዚህ ዘመን ወሳኝ አማራጭ ነው ይላሉ። ዓለም ተሰርታ ያለቀች አይመስልም። በውስጡ ያሉ መልኮችና ቅርጾች አሁንም ቶሎ ቶሎ ይቀያየራሉ። ሌላው ቀርቶም ከሁሉም በላይ የዓለም ጂኦፖለቲክስ አሁን ካለው አሰላለፍ በእጅጉ መለወጥ የሚቀር አይመስልም። በእንዲህ ያሉ ጉዳዮች ላይ በርካታ ጽሑፎች በመውጣት ላይ ናቸው። ቀጣዩን የዓለም ኢኮኖሚ ፖለቲካና ማኅበራዊ መስተጋብር በየተነሱበት አውድ በመተንተንና በማስተንተን ላይ ናቸው። እስካሁን ባለው አሰላለፍ ምዕራባውያን ብለን የምንጠራው የጂኦግራፊያዊ ሳይሆን ፖለቲካዊ ንፍቀ ክበብ ወዲህ ከመሃል አውሮፓ ማዶ ወደ ለማዶ ደግሞ ከአውስትራሊያና ኒውዚላንድ እስከ ካናዳና አሜሪካን የሚመለከት ነው። ይህ የተለመደ ምዕራባዊ አገላለጽ ተመሳሳይ ክንፍ እንዳላቸው ወፎች ተመሳሳይ የፖለቲካ ፍልስፍና የሚያራምዱ ሀገራት በአንድ አክናፍ ተጣምረው የሚከንፉበት ለመሆኑ መለያም ጭምር ነው። በምዕራባውያን ክንፍ ውስጥ በተመሳሳይ ሲከንፉ የነበሩ ሀገራት ሁሉም አሁን ቀስ በቀስ የመበታተንና የየራሳቸውን ወቅቱ የሚጠይቀውን አማራጭ የመውሰድ እርምጃ በመውሰድ ላይ ያሉ ይመስላል። ይህም በተመለከተም ኮርበር ፋውንዴሽን የተባለ ተቋም የህዝብ አስተያየት ጥናቱን ከጥቂት ጊዜያት በፊት ይፋ አድርጎ ነበር። በሜዳው ውስጥ በአንደኛው አጋማሽ አሜሪካም፣ በሌላኛው አጋማሽ ቻይና የቡድን አባት ሆነው ጀርመን ወደ የትኛው የቡድን አባት የምትሄድ ይመስላችኋል የሚል መጠይቅ አቀረበም። ይህ ጥያቄ ከቀረበላቸው ጀርመናውያን መካከል በቀጣዩ ዘመን አሰላለፍ ሀገራቸው ከቻይና ጎን እንድትሆን የሚሹት 36 በመቶ ሆነው ተገኙም። ወደ አሜሪካ ያሉት ደግሞ 37 በመቶ ሆኑም። ይህም የጀርመኖች ልብ ምን ያህል ከምዕራባዊው የፖለቲካ ፍልስፍና እየራቀ እንደመጣም እንዲሁም ምን ያህል ልባቸው እየዋለለ እንደሆነ አመላክቷል። በርግጥ ጀርመኖች በቀጣዩ ዘመን የኃይል አሰላለፍ ከአሜሪካ የቡድን አባትነት በቻይና ሊመራ ወደሚችለው ቡድን ጥቅልል ብለው ይገባሉ ተብሎም አይጠበቅም። ጀርመን በማሳያነት ቀረበች እንጂ ትንታኔው ጣሊያን፣ ፈረንሳይና ስፔንን የመሳሰሉም የአውሮፓ ሀገራት ከዚህ ወዲያ በሚኖረው የዓለማችን የፖለቲካ የኃይል አሰላለፍ የአሜሪካ የጡት ልጅ ሆነው እንደማይቀጥሉ የተመላከተበት ነው። መላ ዓለም በተለይም የናዚ ቀጥተኛ ጉዳት ሰለባ የነበሩት አውሮፓውያን እንግሊዝ፣ ጀርመን፣ ፈረንሳይ፣ ፖላንድን የመሰሉ ሀገራትና ሩሲያ ዕለቱን በብሔራዊ በዓልነት የሚዘክሩት በአንድ ቀን ልዩነት ውስጥ ነው። ምዕራብ አውሮፓ የናዚ ጀርመን ጦር ፈረንሳይ ውስጥ ሬሚስ በተባለ ስፍራ እጅ የሰጠበትን እንደ አውሮፓውያን አቆጣጠር ግንቦት 8 1945ን ዘክረውት ይውላሉ። የሶቪየት ኅብረት ውርስ አስቀጣይ የሆነችው ሩሲያ ደግሞ ቀዩ ጦር በድል እየገሰገሰ በርሊንን የተቆጣጠረበትን ቀጣዩን ዕለት ማለትም ግንቦት 9 1945ን በድል ቀንነት ትዘክረዋለች። የዛሬው ዳሰሳችን መነሻ ሁለተኛው ዓለም ጦርነት የተጠናቀቀበት ሰማንያኛ ዓመት ይሁን እንጂ የዳሰሳው ማጠንጠኛ የሁለተኛው ዓለም ጦርነት ታሪክ አይደለም። ከዚያ ይልቅ ዓለም ከሰማንያ ዓመታት በኋላስ ምን ተማረ የሚለው ላይ ይሆናል። ሁለተኛው ዓለም ጦርነት ከተጠናቀቀ ወዲህ ባሉት ሰማንያ ዓመታት ውስጥ ዓለም ያተረፋቸው የማደግ፣ የመልማት፣ የመበልጸግና የመሰልጠን ትሩፋቶችን ነው። በግልባጩ ደግሞ ከዚህ ስልጡን የሰው ልጅ የማይጠበቁ ሰቁቃዎችም ተስተናግደዋል። ከሰው ሠራሽ እስከ ተፈጥሯዊ ፈተናዎች በየትኛውም የዓለም ክፍል በተለያዩ ዓመታትና በተመሳሳይ ጊዜም ከፈተናዎች ጋር እየተጋፈጠ አለ። ቃሉ ሲጠራ በሚወክለው ተግባር ምክንያት አስፈሪ ነውም የእልቂት ድግስ ነው የሰውና ፍጥረታትን ህይወት የሚበላ ተፈጥሮን የሚያራቁት የሀገራትን ኢኮኖሚ ሙልጭ አስቀርቶ ዜጎችን ለጉስቁልና የሚዳርግ ክፉ ጠሪቃል ነው ጦርነት ይሁንና በሁኔታዎች አስገዳጅነት ታሪክም ለመማር እንዲቻል በማሰብ ሁለተኛው ዓለም ጦርነት የተጠናቀቀበትን ሰማንያኛ ዓመት ምክንያት በማድረግ ዓለም ከዚህ ምን ሊማር ይችላል? በሚል ካለፉት ሰማንያ ዓመታት ወዲህ የታዩ ክስተቶችን በወፍ በረር በማንሳት የቃኘንበት የዛሬው ዳሰሳችን ይህን ይመስል ነበር። የዛሬው ተረኛ አዘጋጅና አቅራቢ ተስፋዬ አለነ ነኝ። ሳምንት በሌላ ርዕሰ ጉዳይ እንገናኛለን። ጤና ይስጥልኝ።